በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ይጀላች የመጣው በጣም አሪፍና ቆንጆ የሆነ ትምህርት ወይም ቪዲዮውን ይጀላች የመጣው እንግዲህ የአማረኛ ፊደሎች የሚባሉት መደበኛ የአማረኛ ፊደሎች የሚባሉት 34 ናቸው። 34 የአማረኛ ፊደሎች አሉ። ሰው እነዚህን 34 የአማረኛ ፊደሎች ደግሞ እግር አልባ ባለ አንድ እግር ባለ ሁለት እግር ባለ ሶስት እግር ፊደላት እያለን እንከፋፍላቸዋለን ማለት ነው። ሰው ማጥናት ካለብን በቀላሉ እንዲገቡን በእንደዚህን አይነት መንገድ ነው መሆን ያለበት ማለት ነው። እስካሁን ድረስ ስታጠኑ የነበረ ሰላሳ አራቱንም የአማርኛ ፊደሎች ከሆነ በጣም ከባድ ነው፣ ያሰለቻል፣ ይበዛልን ማለት ነው። ሰው በእንደዚህን አይነት መንገድ እየከፋፈልንን መረዳት ወይም ደግሞ ማንበብ ከቻለን በአጭር ጊዜ ውስጥ ለውጥ የምናመጣ ይሆናል ማለት ነው። ሶ በዛሬው ቪዲዮችን ወይም ደግሞ ትምህርታችን ይጀላቸው የመጣው ባለአንድ እግር የሆኑ ሆሄዎችን ነው። ባለአንድ እግር የሆኑ ሆሄዎችን እንዴት በቀላሉ ማንበብና ቅርጻቸውን አንዱን ከአንዱ ለይተን እንደምንይዝ በቀላል መንገድ እንማማራለን። አብራችሁ ይሁኑ። ኦኬ እንግዲህ ከመጀመሪያው ስንጀምር የመጀመሪያው የአማርኛ ፊደል የምናያት ማን ነች? ሀ ነች ሀ ወይም ደግሞ ሀሌታው ሀ ብለን የምንጠራት ፊደል ማለት ነው እስኪ አሁን ድምፃቸውን በጋራ እናያቸው ሀ ሁ ሂ ሀ ሄ ህ ሆ እስኪ እንድገመው ሀ ሁ ሂ ሀ ሄ ህ ሆ ኦኬ እንግዲህ ድምጻቸው ይህንን ይመስላል። ቅርጻቸውን ስናይ የመጀመሪያዋን ፊደል ስታዩት ምንም አይነት ከጎንም ከሆነ ከምንም ላይ ምን ላትም ቀጥል ይላትም ማለት ነው። ቀጥል ይላትም። ሁለተኛ ፊደሎችን ግን ስታዩ በሙሉ ምን አላቸው? ከጎናቸው ላይ ቅጥል አላቸው፣ ወይም ደግሞ ሰረዝ ይጨመርባቸዋል ማለት ነው። ሰረዝ አላቸው። ኦኬ ሁለተኛ ፊደሎች ሰረዝ ካላቸው፣ ሶስተኛ ፊደሎች ደግሞ ከታች ላይ ምን አላቸው? እግራቸው ወደ ቀኝ በኩል በሙሉ ስትይዋቸው ዘወር ዘወር ያለ ነው በሙሉ ማለት ነው። በሙሉ የአማርኛ ፊደሎች ከታች ላይ እግራቸው ላይ ወደ ቀኝ በኩል ዘወር ያለ ሰረዝ ወይም ደግሞ ቅርጽ አላቸው ማለት ነው። ኦኬ አራተኛ ፊደሎች እንደምትይዋቸው በሙሉ ባላንድ እግር ናቸው። ባላንድ እግር ፊደሎች ናቸው። ምንም አይነት ከጎንም ሆነ ከታች ቀጠል ወይም ደግሞ ሰረዝ የላቸውም ማለት ነው። ኦኬ ወደ አምስተኛ ፊደሎች ስንሄድ አምስተኛ ፊደሎች ምንድን ናቸው? ባለ ቀለበት ናቸው ማለት ነው። እግራቸው ላይ ቀለበት መሰል ቅርጽ ይኖራቸዋል ማለት ነው። ኦኬ ትንሽ የሚለያዩ ስድስተኛ ላይ እና ሰባተኛ ላይ የሚገኙ ፊደሎች ናቸው። ስለዚህ ማጥናት ካለብን እነሱን ነው እንጂ ሌሎችን በቀላሉ ቅርጻቸውን በማስታወስ መያዝ እንችላለን ማለት ነው። ኦኬ የመጀመሪያውን ፊደል በዚህ ካየን ወደ ሁለተኛው ፊደል ስንል የሁለተኛው ፊደል ደግሞ ማን ነች? አ እንላታለን። አ ወይም ደግሞ አይኑ አ ምንላት ነች? አ ኦኬ

ኦኬ፣ ድምፁን በዚህ ካየን ቅርጹ ልክ እንደ መጀመሪያው ፊደል የመጀመሪያ ፊደል ከሆነ ምንም አይነት ቅጥል አይኖረውም። ሁለተኛ ፊደሎች እንደምታዩቸው ከጎናቸው ላይ ሰረዝ ወይም ደግሞ ቀጥላላቸው ማለት ነው። ኦኬ፣ ሶስተኛ ፊደሎች ከታች ላይ እግራቸው ወደ ቀኝ በኩል ዘወር ያለ ነው የሚሆነው፣ ዘወር ያለ ነው። ኦኬ፣ አራተኛ ፊደሎች እንደምታዩቸው ምንም አይነት ቅጥል የላቸውም። በሙሉ ባላንድ እግር ናቸው በሙሉ ስናያቸው ማለት ነው። ነገር ግን ምንም አይነት ቅጥል አይኖራቸውም ማለት ነው። አምስተኛ ፊደሎች ከታች ላይ ቀለበት መሰል ቅርጽ አላቸው ወይም ደግሞ እግራቸው ላይ ቀለበት መሰል ቅርጽ አላቸው ማለት ነው። ኦኬ ወደ ሶስተኛ ፊደል ስንሄድ ሶስተኛ ፊደል ደግሞ ማነች? መነች። መ፣ መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። እንድገመው መ ሙ ሚ ማ ሜ ም ሞ። ኦኬ እንግዲህ ድምፁን በዚህ ካየን ቅርጹ ተመሳሳይ ነው፣ ምንም ልዩነት የለውም። ከእንደ መጀመሪያ ካየናቸው ፊደሎች ጋር ተመሳሳይ ነው። የመጀመሪያ ፊደል ከሆነ ምንም አይነት ቅጥል አይኖረውም። ምንም አይነት ቅጥል አይኖረውም ማለት ነው። ሁለተኛ ፊደል ከሆነ ደግሞ ከጎኑ ላይ ሁሌም ቢሆን ምን አለው? ሰረዝ አለው። ከጎኑ ላይ ሰረዝ ይኖረዋል በስተቀኝ በኩል ማለት ነው። ኦኬ ሶስተኛ ፊደሎች ከታች ላይ እግራቸው ወደ ቀኝ በኩል ዘወር ያለ ነው የሚሆነው ማለት ነው። ዘወር ያለ ነው። አምስት አራተኛ ፊደሎች ደግሞ አራተኛ ፊደሎች ምንም አይነት ቅጥል አይኖራቸውም። ነገር ግን በስተቀኝ በኩል እግር አላቸው ማለት ነው። ወይም ደግሞ ባላንድ እግር ናቸው በሙሉ ስታያቸው። አምስተኛ ፊደል ቀለበት መሰል ቅርጽ አላቸው። እግራቸው ላይ ሁሌም ቢሆን ቀለበት መሰል ቅርጽ ይኖራቸዋል ማለት ነው። ነገር ግን ስድስተኛ ላይ እና ሰባተኛ ላይ የሚገኙ ፊደሎች የጋራ የሆነ ባህሪ የላቸውም ማለት ነው። ከዚህ ውጭ ያሉ ፊደሎች ግን የጋራ የሆነ የሚያመሳስል ባህሪ አላቸው ማለት ነው። ኦኬ ወደ ቀጣዩ ፊደል ስንሄድ ቀጣዩ ፊደል ደግሞ ማነች? ሰነች ሰ። ኦኬ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ እንድገመው ሰ ሱ ሲ ሳ ሴ ስ ሶ። ኦኬ እንግዲህ ድምፁን በዚህ ካየን የመጀመሪያዋ ፊደል እንደምታዩት ምንም አይነት ቅጥል የላትም፣ ምንም አይነት ቅጥል የላትም። ሁለተኛ ፊደል ከሆነ ከጎኑ ላይ ምን ይኖረዋል? ሰረዝ ወይም ደግሞ ቅጥል ነገር ይኖረዋል። ኦኬ ሶስተኛ ፊደሎች ከታች ላይ እግራቸው ወደ ቀኝ በኩል ዘወር ያለ ነው የሚሆነው፣ ዘወር ያለ ነው። ነገር ግን አራተኛ ፊደሎች ባለአንድ እግር ሲሆኑ ምንም አይነት ቀለበት ወይም ደግሞ ሰረዝ ነገር አይኖራቸውም። አምስተኛ ፊደሎች ከእግራቸው ላይ ቀለበት መሰል ቅርጽ ይኖራቸዋል ማለት ነው። በሙሉ የአማረኛ ፊደሎችን ስታዩ አምስተኛ ላይ የሚገኙ ከሆነ እግራቸው ላይ ምን ይኖራቸዋል? ቀለበት መሰል ቅርጽ ይኖራቸዋል ማለት ነው። ነገር ግን ስድስተኛ ላይ እና ሰባተኛ ላይ የሚገኙ ፊደሎች የሚያመሳስል የጋራ የሆነ ባህሪ አይኖራቸውም ማለት ነው። አይኖራቸውም። ኦኬ፣ ይህን በዚህ ካየን ወደ ቀጣዩ ፊደል ስንሄድ ቀጣዩ ፊደል ደግሞ ማን ነው? ወ ነው። ወ ኦኬ። ወ ዉ ዊ ዋ ዌ ው ዎ። እንድገመው ወ ዉ ዊ ዋ ዌ ውዎ ኦኬ። እንግዲህ ድምፁን በዚህ ካየን፣ ድምፁን በዚህ ካየን ቅርጻቸውን ስናይ የመጀመሪያ ፊደል እንደምታዩት ምንም አይነት ቅጥል ወይም ደግሞ ቅርጽ የላትም። ሁለተኛ ፊደል ስናይ ከጎኑ ላይ ሰረዝ ይኖረዋል ማለት ነው። ሰረዝ ይኖረዋል። ኦኬ። ወደ ሶስተኛ ፊደል ስናይ ሶስተኛ ፊደሎች ደግሞ ከታች ላይ እግራቸው ወደ ቀኝ በኩል ዘወር ያለ ነው የሚሆነው። ኦኬ። አራተኛ ፊደሎች ባለአንድ እግር ሲሆኑ ምንም አይነት ቀለበት ወይም ደግሞ ቅጥል አይኖራቸውም። ኦኬ አምስተኛ ፊደሎች እግራቸው ላይ ቀለበት መሰል ቅርጽ ይኖራቸዋል ማለት ነው። ቀለበት መሰል ቅርጽ ይኖራቸዋል። ኦኬ ነገር ግን ስድስተኛ ላይ እና ሰባተኛ ላይ የሚገኙ ፊደሎች ምንም አይነት ቅጥል ምንም አይነት የሚያመሳስል የጋራ የሆነ ባህሪ አይኖራቸውም ማለት ነው። ኦኬ ወደ መጨረሻው ፊደል ስንሄድ የመጨረሻው ፊደል ደግሞ ማነች? ፀ ነች። ፀ ፀ ጹ ጾ ኦኬ እንግዲህ ድምፁን በዚህ ካየን ቅርጹ ምንም ልዩነት የለውም ካየናቸው ፊደሎች ጋር ተመሳሳይን የመጀመሪያ ፊደል ከሆነ እንደምታዩት ምንም አይነት ቅጥል አይኖረውም ሁለተኛ ፊደሎች ደግሞ በሙሉ ስታዩአቸው ከጎናቸው ላይ ሰረዝ አላቸው ወይም ደግሞ ቀጠላላቸው። ኦኬ፣ እንዲሁም ሶስተኛ ፊደሎች ከታች ላይ እግራቸው ላይ በስተቀኝ በኩል በሙሉ ዘወር ዘወር ዘወር ያሉ ናቸው፣ በሙሉ ስታዩአቸው ማለት ነው። ኦኬ፣ እንዲሁም አራተኛ ፊደሎች ባለአንድ እግር ሲሆኑ ምንም አይነት ቀለበት ወይም ደግሞ ቀጠል አይኖራቸውም። አምስተኛ ፊደሎች ከሆኑ ግን እግራቸው ላይ ምኖራቸዋል ቀለበት ይኖራቸዋል ቀለበት መሰል ቅርጽ ይኖራቸዋል ማለት ነው። ትንሽ ልዩነት ያላቸው ስድስተኛ ላይ እና ሰባተኛ ላይ የሚገኙ ፊደሎች ብቻ ናቸው ማለት ነው። እንግዲህ እንዳጠቃላይ እንዳጠቃላይ እንዴት በቀላሉ መያዝ አለብን የሚለውን ነገር ስናይ የመጀመሪያ ፊደል ከሆኑ የመጀመሪያ አማርኛ ፊደል ከሆኑ ምን የላቸውም ምንም አይነት ቀለበት ወይም ደግሞ ቅጥል ነገር አይኖራቸውም ማለት ነው። ሁለተኛ ፊደሎች ከሆኑ ከጎናቸው ላይ ቅጥል ወይም ደግሞ ሰረዝ እንዳላቸው በቀላሉ መያዝ። እንዲሁም ሶስተኛ ፊደሎች ከታች ላይ እግራቸው ምን ያለ ነው ዘወር ያለ እንደሆነ ወደ ቀኝ በኩል ዘወር ያለ እንደሆነ መያዝ ይጠበቅብናል። ኦኬ፣ ወደ አራተኛ ፊደሎች ስንሄድ አራተኛ ፊደሎች ደግሞ በሙሉ አንዳንድ እግር ያላቸው ሲሆን ምንም አይነት ቀለበት ወይም ደግሞ ቀጠል የላቸውም። ወደ አምስተኛ ፊደሎች ስንሄድ አምስተኛ ፊደሎች በሙሉ እግራቸው ላይ ቀለበት መሰል ቅርጽ ይኖራቸዋል ማለት ነው። ስለዚህ ትንሽ ማንበብ የሚጠበቅብን ስድስተኛ ላይ እና ሰባተኛ ላይ የሚገኙ ፊደሎችን ነው። ምክንያቱም የሚያመሳስል የጋራ የሆነ ባህሪ ስለሌላቸው ማለት ነው። ከዚህ ውጭ ያሉ ፊደሎችን በቀላሉ ቅርጻቸውን ብቻ በማስታወስ መለየት እና በቀላሉ መያዝ ይኖርብናል ማለት ነው። እንግዲህ የዛሬ ትምህርታችን ወይም ቪዲዮችን ይህንን ይመስል ነበር። ቀጣይ በሌላ ትምህርት ወይም ቪዲዮ እስከምንገናኝ መልካም እየተመኘውላችሁ ሰናይ ጊዜ